አሰላም አለይኩም አት ተባረካችሁ፣ የተከበራችሁ የሀሊማ ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ አልሐምዱሊላሂ። ዛሬ ደግሞ ዳቦ የጋገር ነው ማለት ነው። ጓደኞቼ ዳቦ ጋግረው ፎቶ ልከውልኝ አሳምረውኝ፣ ይኸው ደግሞ አእምሮት ከሚገድለኝ ብዬ ጋገርኩ ማለት ነው። ይኸው ጋገርኩኝ የሚ

ድሞ ደሞ እስከኋላ ምን እንደደረሰ ማሳያችሁ ይሆናል። በቃ ይሄ ቆንጆ ነው የሚወጣ ከሆነ ያው አሰራሩ እንዴት ታሪክ እንደሰራሁት እነግራችኋለሁ ማለት ነው። ያው ርጥም ካለ ኸላስ በዛው እቀራለሁ ነው። ጋ ደሞ ምሳ እየሰራሁ ነው። አሁን ደግሞ የኔም ቡና አፈላለሁ ማለት ነው። ዳቦ የተብሰል እና አሁን ቡና አረ ቡና በሺ ጥቁር ቡና አፈላለሁ። አብራችሁ ትጠጣላችሁ እያልኳችሁ ነው። ዶሮ ላይ ቀመሜ ነው ማጥሙ ምናምን አርጌ ካላልሽ ጫርሻለሁ ማለት ነው። አሁን የምዝጋ እየበሰለ ነው፣ በጣም ነፍቷል መጀመሪያ ላይ

ዝም ብሎ በካሜራው እና በእንትኑ ግን ሲሆን ያው ነጭ ይሆናል፣ መልኩ ያምራል እንጂ ጣዕሙ ያን ያክል አይደለም። አሁን ዶሮ ይበስ በኋላ አውጥቼ ዛሀርግ ያለውን ፍረን እጨምረዋለሁ ማለት ነው። እዚ ጋ ሳልሳ ፊልፊል አስወድና ነጭ ሽንኩርት ትንሽ እርድ ያርግ ያለው ከላዩ ላይ ከመረቁ ጨምረ ከመረቁ እንደዚህ አንድ ሶስት ጭልፋ የሚሆን አረግና ከዶሮ ላይ ከላይ ትንብዬ ቁራን ጨምረዋለ። አንደኛ በጣም እንዲለሰልስ የሆነ አመራቅ ስናረግበት የሆነች ሽንኩርቱ እና ባህራቱ ምናምን ደግሞ ጣዕሙ በጣም እንዲጥን ያደርገዋል ማለት ነው። ዛ ደሳ ይገዋለ እንዲሳርኪን ከጀርባ ላይ በጣም ያምራል። ሁለተኛ ነገር ደግሞ ድርቅ ያለ አይሆንም ዝም ብሎ ከዝሙ ወጥ አርገን ግን እንትን የምንለው ከሆነ ልስልስ ያለ አይሆንም።

እዚህ ጋ ነጭ ሽንኩርት ፊልፊል አስሮ ትንሽ ሽርድ ከዶሮ መረቅ አርጌ ከላዩ ላይ እንትን ይበታሉ። እንደዚህ ቪዲዮ እየተቆራረጠ ስለሆነ ነው። በፊት ማወራቸ ነበር ስታደርጉና ከዛ ዶሮችንም ፍሮ እንጨምራለን ማለት ነው። ከመረቁን እንደዚህ ስናደርግበት ዶሮ እንዲለሰልስ ይሆናል። ልስልስ ይላል። አይደርቅም ማለት ነው።

ጋር ዳቦዬም ደርሶልኝ፣ አለ አቡናችን ሊቀዳ ነው ማለት በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ነው። አንዳስ ራሱ ሰላም አለይኩም።